ክርስቶስ ትላንት ላይ ጌታ፣ አሜን። ዛሬ ላይ ጌታ፣ አሜን። ነገም ላይ ጌታ፣ አሜን። ትግየም ጌታ፣ አሜን። ቢሞላ ጌታ፣ አሜን። ወልል ጌታ፣ አሜን። ጌታ፣ አሜን። ሳካ ጌታ፣ አሜን። ከፍታ ጌታ፣ በዝቅታ ውስጥ ጌታ ነው። አሜን። ስለዚህ ደስ እያለን ዘወትር መልእክት እንሰጣለን። ስቴዲየሙ ዛሬ ሁለት ይዟል። አሜን፣ ሃሌሉያ፣ አሜን። ክብር ለኢየሱስ ይሁን። አሜን። ኢየሱስ ጌታ። ሁለት ሚሊዮን ሰው አለ። አሜን። ኢሳያስ 43 ላይ እንደዚህ የሚል ቃል አለ። በኢየሱስም አነባለሁ። በሰባ አንደኛው ቀን ላይ ከሞት የተረፈ ተረፈ 71 ቀን ኖረ። ያለ 71 ዓመት ደግሞ እኖራለሁ። አሜን ሃሌሉያ አሜን ክብር ለኢየሱስ ይሁን። በጌታ በኢየሱስም አነባለሁ። ኢሳያስ 43 ቁጥር አንድ አሁንም ያዕቆብ ሆይ የፈጠረ እስራኤል ሆይ የሰራ እግዚአብሔር እንዲላል ተበጅቻለውና አትፍራ። አሜን በስምህ ጠርቼ አለሁና አንተ የኔ ነህ። አሜን። እኔ የኢየሱስ ብቻ ነኝ። አሜን። እኔ የኢየሱስ ብቻ ነኝ። አሜን። እናንተም የኢየሱስ ብቻ ነው። አሜን። አንተ የማን ነህ? የኔ ነህ። በውሃ ውስጥ ባለፍክ ጊዜ እኔ ከአንተ ጋር ነኝ። አሜን ሃሌሉያ አሜን። በወንዞች ውስጥም ባለፍክ ጊዜ አያሰጥምህም። አሜን በእሳት ውስጥም ብሄድክ ጊዜ አያቃጥልህም። አሜን ነበልባሉም አይፈጅም። አሜን አልፈጀኝም። አሜን ሃሌሉያ አሜን። ሲጋቱ ቀን አርብ ቀን ነበር። አሜን ኢየሱስ ጌታ ነው። አሜን አሜን ቁጥር አምስት እንደዚህ ይላል፣ እኔ ከአንተ ጋር ነኝ። አሜን አትፍራ፣ ዘርህን ከምሥራቅ አመጣዋለሁ፣ ከምዕራብ እሰበስባለሁ። አሜን እየሱስ መስቀል ላይ ደግሞ እንዲል አለ። ታውቁኝና ታምኑብኝ ዘንድ እኔም እንደሆንኩ ታሰውሉ ዘንድ እናንተ የመረጥኩት ባሪያዬ ምስክሮቼ ናችሁ። አሜን ከእኔ በፊት ከእኔ በፊት አምላክ አልተሰራም። አሜን ሌላ ከእኔም በኋላ አይሆንም። አሜን አሜን እኔ እኔ ነኝ። እኔ እግዚአብሔር ነኝ፣ ከእኔ ሌላ የሚያድን የለም ሰውጣደሜንሱስሜጌሜንም በጣም ደስ የሚለኝ እዚህ ጋ በጣም በጣም በጣም ስሙ ቁጥር አስራ አምስት ቅዱሳችሁ ይላል። በኢየሱስም አሜን። የእስራኤል ፈጣሪ ንጉሳችሁ እግዚአብሔር እኔ ነኝ። አሜን። እግዚአብሔር በባህር ውስጥ መንገድ አለ። አሜን ቀን ጌታን አሜን። እግዚአብሔር በባህር ውስጥ መንገድ አለው፣ አሜን ውስጥ መተላለፊያን ያደርጋል። አሜን ሰረገላው እግዚአብሔር ሰረገላውና ፈረሱም ሰራዊቱንም አርበኛውንም ያወጣል። እነርሱም በአንድነት ተኝተዋል፣ አይነሱም። አሜን እኔን የመጡ ተኝተዋል። አሜን አይነሱም፣ ጠፍተዋል። አሜን ከአራቱም አቅጣጫ እግዚአብሔር እንዲህ ይላል፣ የፊተኛውን ነገር አታስብሉ፣ አሜንቱንም ነገር አታስቡ። አሜን ነው፣ አዲስን ነገር አደርጋለሁ። አሜን እሱም አሁን ይበቅላል። አሜን እናንተም አታውቁትም። በምድረ በዳ መንገድን አሜን፣ በበረሃም ወንዞችን አደርጋለሁ። አሜን እንዲናገሩ ለእኔ የፈጠርኩት ሕዝብ የመረጥኩት በምድረ በዳ ውሃን በበረሃም ወንዞችን ሰጥቻለሁ። አሜን በምድረ በዳ አራዊትና ሰጎኖች ቀበሮች ያከብሩኛል። አሜን